ሰሜን ትግራይ ሰሜን ትግራይ ዘንዶ አያለውና የሚተፋው ከአፉ ጨለማ ነው ይተፋል። ስበርስ ጨርሳለሁ ጨርሳለሁም ሰሜንን ይዘን እንጸል ያለን ትግራይ እንዲ አያለውና ዘንዶ ጨለማ ከአፉ ይተፋል። እና ልክ ያ ጨለማ ሲተፋ ማየው ያልጨረስኩት ሕዝብ አለ ጨርሳለሁ ይላል። ጨለማው እኮ ነው ከዘንዶ አፍ የሚወጣው። ይኸው ላችሁ ከዘንዶ አፍ ዘንዶ ዘንዶ አያለውና የሚተፋው ከአፉ ጨለማ ነው። ከዛ ጨለማ ውስጥ እንዲህ ይላል ያልጨረስኩት ህዝብ አለ እጨርሳለሁ ይላል። ያልጨረስኩት ህዝብ አለ እጨርሳለሁ። ስለዚህ እኛ የጨለማውን ሀሳብ አናስተጋባም፣ ግን ሀሳቡን ነው የምነግራችሁን እንድንመታ። ልክ ከጨለማ እንዲህ ጨለማ እንዲህ ነው የሚተፋው ጨለማ ነው የሚተፋው፣ እንዲህ ይተፋል። ያ የሚወጣው ጨለማ ያለው መንፈስ ዓለም ላይ ያልጨረስኩት ህዝብ አለ አጨርሳለሁ ይላል። እርስ በርስ አጫርሳለው እጨርሳለሁ ይላል። አጫርሳለው እርስ በርስ አጫርሳለሁ እጨርሳለሁ ይላል። ወገኖቼ ከሁለት አንግል አያለው ያንን ስፕሪት አንድም ወደ እርስ በርስ ነው፣ አንድም ከሌላ በኩል በሁለት አቅጣጫ አድርጎ የቀረውን ህዝብ ሊጨርስ ነው። ወደ ጎንም ነው፣ ከውጪም ነው። ይውላችሁ በደንብ እናስተውል። ማያሎስ ኬሌኔ ማሀዳስ ከለባ ይተፋል ይተፋል፣ ጨለማ ይተፋል፣ ይተፋል፣ ይተፋል። ያጨለማ ጨለማ ያልጨረስኩት ህዝብ አለ ጨርሳለሁ። እግዚአብሔር አሁን የገለጠው የጨለማውን ስራ ነው። ግን የዘንዶ ሀሳብ እንዲመታ እየገለጠ ያለው ማን ነው? ሚስጢርን እየገለጠ ያለው ማን ነው? ስለዚህ ቀኝ እጃችሁን ትሰጡኛላችሁ። ሰሜን ትግራይ፣ ሰሜን ትግራይ ያልጨረስኩት ህዝብ አለ፣ እጨርሳለሁ። እርስ በርስ አጫርሳለሁ ይላል። እርስ በርስ አጫርሳለሁ፣ እርስ በርስ አጫርሳለሁ። ያልጨረስኩት ህዝብ አለ፣ እጨርሳለሁ ይላል። መንፈሱ እጨርሳለሁ ይላል። እጨርሳለሁ ከውስጥም ከውጭም አምጥቶ ህዝቡን ሊያጫርሱ ያለ ከውስጥም ዣባ ገዳገዳገዳገዳ ባ ገዳገ ዣባዳገዳጋ ዘንዶ አጫርሳለው እጨርሳለው ህዝብን እጨርሳለሁ ያለ ነው። እጃችሁን ከፍ አድርጎ በኢየሱስ ስም በትግራይ ክልል ላይ ዘንዶ ያቀደው ክፉ ዕቅድ ዛሬ ምሽት በኢየሱስ ስም የፈረሰ ይሁን። የዘንዶ ራስ የተቀጠቀጠ ይሁን። ህዝብን እጨርሳለው፣ ያልጨረስኩት ህዝብ አለ ብሎ የተነሳ በቁጣ የተነሳ ዘንዶ በኢየሱስ ስም አፉ ላይ ሳት ይግባ፣ ወገቡ ይወጋ፣ ላይነሳ ይመታ። ፕራሻ ፕሬሽካ ማጂያ ፕሮስ ካባ አይ ማህዲያስ ሬሽ ካባላስ በኢየሱስም ከለከለን፣ በኢየሱስም ከለከለን፣ በኢየሱስም ከለከለን፣ በኢየሱስም ከለከለን፣ በኢየሱስም ከለከለን፣ በኢየሱስም ከለከልኩ በሉ። በትግራይ ክልል ላይ በሉ። እንደገና በሉ። እንደ አዲስ በሉ ሊያንሰራራ ሊነሳ ያለ የትኛውም የአመጻ ጉልበት የተመታ ይሁን በሉ። ደም ጠጪ ዘንዶ የተወጋ ይሁን በሉ። የትግራይ ክልል ድንበር ላይ እንቆማለን። ፊቱን መልሶ ሚያገሳ እኔ ሚያገሳ ዘንዶ አይቻል አቅም እናንተ አንበሳ ሲያገሳ ነው ምናቅም ሚያገሳ አፉን ሲከፍት የሚያወጣው ጨለማ ነው። ያልጨረስኩት ህዝብ አለ ጨርሳለሁ ነው የሚለው። ኤና ማሃዶስኬ ኢናታላ አዶስካላ አጥንት አይቀረኝም ይላል። እናንተ መንፈሱ አጥንት አጥንት አጥንት አይቀረኝም ይላል። መንፈሱ አጥንት አይቀረኝም ይላል። በኢየሱስም ዛሬ እግዚአብሔር እሳት ለቀቅንበት። ኢየሱስ ስም የእግዚአብሔር እሳት ለቀቅንበት። በኢየሱስም ስም የእግዚአብሔር እሳት ለቀቅንበት። ፈጽሞ የተከለከለ ይሆን። ፈጽሞ የተከለከለ ይሆን። ፈጽሞ የተከለከለ ይሆን።